ምዕራፍ ሰላሳ ራሔልም ለያዕቆብ ልጅ እንዳልወለደች ባየች ጊዜ በእህቷ ላይ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለችው። ያዕቆብም የማሕፀንሽን ፍሬ የምከለክል እኔ እንደ እግዚአብሔር ነኝን ብሎ ራሔልን ተቈጣት። እርሷም ባሪያዬ ባላ እነሆ አለች፣ ወደ እርሷ ግባ፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። አገልጋዩዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ወደ እርሷ ገባ። የራሔል አገልጋይ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሄልም አገልጋይ ባላ ደግሞ ጸነሰች፣ ለያዕቆብ ሁለተኛ ወንድ ልጅን ወለደችለት። ራሄልም እግዚአብሔር ከፍ ከፍ አደረገኝ፣ ብርቱ ትግልንም ከእህቴ ጋር ታገልኩ፣ አሸነፍኩም። እህቴንም መሰልኳት አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ አገልጋዩዋን ዘለፋን ወሰደች፣ ሚስት ትሆነው ዘንድ ለያዕቆብ ሰጠችው። ያዕቆብም ወደ እርሷ ገባ። የሊያ አገልጋይ ዘለፋም ጸነሰች፣ ወንድ ልጅን ለያዕቆብ ወለደች። ሊያም እኔም ራሴን ብጽዕት አሰኘው ስትል ስሙን ጋድ ብላ ጠራችው። የሊያ አገልጋይ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም እኔ ብጽዕት ነኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚያጭደበት ወራት ወጣ በእርሻም እንኮ ያገኘ ለእናቱም ለሊያም አመጣላት። ራሔልም ሊያን፣ የልጅሽን እንኮይ ስጭኝ አለቻት። ሊያም ባሌን መውሰድሽ አይበቃሽምን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ፣ ስለ ልጅሽን እንኮይ በዚህች ሌሊት ከአንቺ ጋር ይደር አለች። ሰጠቻትም። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለች፦ እኔ ዘንድ ታድራለህ፣ በልጄ እንኰይ በእርግጥ ተስማምቻለሁና። በዚያችም ሌሊት ከርሷ ጋር አደረ። እግዚአብሔርም የሊያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም የልጄን እንኰይ ስለሰጠው እግዚአብሔር ዋጋዬን ሰጠኝ፣ አለች። ስሙንም ይሳቆር ብላ ጠራችሁ። ሊያም ዳግመኛ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህ እስ ከዛሬ ጀምሮ ባሌ ይወደኛል፣ ስድስት ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያ በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሄልን አሰባት። እግዚአብሔርን ተለመናት፣ ማኅፀኗንም ከፈተላት። ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችና እግዚአብሔር ሽሙጤን ከእኔ አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ያዕቆብ ስለ ደሞዝ ከላባ ጋር መከራከሩ። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገር የመመለስ ዘንድ አሰናብተኝ። ስለ እነርሱ የተገዛሁላቸው ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም፦ በዐይን ፊት ሞገስን የማገኝ በሆንስ ከዚሁ ተቀመጥ። እግዚአብሔር ባንተ ምክንያት እንደ ባረከኝ ተመልከቻለሁና፣ ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለው። ያዕቆብም አለ እንዴት እንዳገለገልኩ፣ በእኔ ዘንድ ያሉ ከብቶችህ ምን ያህል እንደሆኑ አታውቅምን? ጥቂት ሆነው አግኝቻቸዋለሁና አሁን ግን እፈጽመው በዝተዋል፣ እግዚአብሔርም በእኔ መምጣት ባርኳቸዋል። አሁን ደግሞ ለቤቴ የምሰራው መቼ ነው? ላባም፣ የምሰጥህ ምንድን ነው አለው። ያዕቆብም አለው ምንም አትስጠኝ፣ ይህንም ነገር ብታደርግልኝ፣ እንደገና በጎችህን አሰማራለሁ እጠብቃለሁም። ዛሬ በጎችህ ሁሉ ይለፉ በዚያም ከበጎች መካከል ዥንጉርጉር ነቁጣ ያለበትን ጥቁሩንም በግ ሁሉ፣ ከፍየሎችም ነቁጣና ዥንጉርጉር ያለበትን ለይልኝ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊት ያለውን ደሞዜን ለመመልከት በመጣህ ጊዜ ወደ ፊት ጻድቅነቴን ይመሰክርልኛል። ከፍየሎች ዥንጉርጉር ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደ ተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከንስተዎቹ ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የሦስት ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመላ አድርጎ ላጣቸው። በጎቹም ውሃ ሊጠጡ በመጡ ጊዜ በትሮቹ በፊቶቻቸው የሆኑ ዘንድ የላጣቸውን በትሮች በውሃ ማጠጫ ገንዳ ውስጥ አኖራቸው። በጎቹም መጥተው በጠጡ ጊዜ ሽምልምሌ መሳይና ዥንጉርጉር ነቁጣም ያለበት በትሮቹ አምሳልን ጸነሱ። ያዕቆብም ተባት በጎችንና እንስቶች በጎችን ለይቶ ነጭና ሐመደ ክቦ በሆኑ አውራዎች ፊት አቆማቸው። መንጎቹንም ለብቻቸው አቆማቸው፣ ከላባ በጎች ጋርም አልጨመራቸውም። እንዲህም ሆነ። በጎቹም በሚፀንሱበት ወራት በበትሮቹ አምሳያ የጸንሱ ዘንድ ያዕቆብ በትሮቹን በበጎቹ ፊት በውሃ ማጠጫ ገንዳ ውስጥ ያኖራቸው ነበር። በጎችም ከወለዱ በኋላ በፊታቸው በትሩን አያደርገውም ነበር። ምልክት ያላቸው ለያዕቆብ፣ ምልክት የሌላቸው ለላባ ሆኖ፣ ያዕቆብም እጅግ ባለጸጋ ሆነ። ሴቶችም ወንዶችም አገልጋዮች ብዙ ከብትም ላሞችም በጎችም ግመሎችም አዮችም ሆኑለት።